ሰይፉ ሰይፉ ፋንታሁን አድርሱልኝ! ሰይፉ ፋንታሁን በዘረኝነት ማንም አያውቀን። እኔ ደቡቦች በጣም ማዝነው አንድ ነገር ልንገራችሁ፣ በጣም ነው የምወዳችሁ። ሶስት የድቻ ልጆች ስላነሳ አዶናይ፣ እሱ ባልሰራው ስራ፣ እሱ ባልሰጠው ገንዘብ፣ እሱ ምንም ባላረገው ነገር እውቅናውን ተጠቅመው በሌሎች ገንዘብ እንዲሰጡ ስላረገ ብቻ የደቡብ ልጆች በሙሉ አዶናይ ልዩ ሰው ነው እያላችሁ አላችሁ። እኔ ዩቲ አስታውሳለሁ። ለምንድን ነው ደቡብ ላይ ደቡብ ላይ ለተራቡት ጌዶ ጌዶ ማህበረሰብ ነው ጌዶ ነው ለጌዶ ጭቃ ውስጥ እየገባች ከጭቃ እየወጣች ጎፋ ጎፋ ቴንክ ዩ ጎፋ ላይ ጭቃ እየገባች ጭቃ እየወጣች እየወደቁ እየተነሱ ቶቻችን ለጎፋ ሲረዱ የነበሩ ገንዘባቸውን ይዘው ሄደው ሲያደረጉ የነበሩ እነ ዩቲን ትታችሁ ይህ ሴጋ የሚመታ ባለጌን አምጥታችሁ ሶስት ድቻዎችን ለሌላ ሰው ስለሰጠና እንትን ስላደረገ በጣም በቃ የደቡብ ምናምን ወደዋለው በዚህ ወጥቶ በዚህ ወርዶ እየተባለ ሲጨፈርለት ዋልን። እና ትረሳላችሁ? አላችሁ ውለት አትርሱ። ዩቲ በጣም ጀግና ነሽ፣ ጀግና ጀግና ጀግና ነሽ። ምንም ያልሰራ ሰውዬን ግን ሰማይ ሰቅላችሁ ምን አረጋችሁት? የውሸት የውሸት ተጫውታችሁበትና፣ ዩቲ እውነት ጭንቅላት ካላችሁ ድራማ ይሰራች ኢትዮጵያ ላይ ብዙ ነገር ያረገች በአንድም ነገር ላይ ዘሯን ብዙ እንዲያውም ሰይፉ ላይ ተቀርባ ነው የወሊ ሰው ልጅ መሆኗንና የተናገረችው። እና ከዚያ የለም ሰይፉ ትግራይ ጠል ነው ብለው መጡ። ስለ ትግራይ ምን ብሎ ያውቃል? ስለ ህዋት በጣም ነው የምንጠላት? ህዋትን በጣም ነው የምጠየፋት ስለ ትግራይ ማለት ነው። ስለዚህ በዘር ወስደው በዘር አድርገው የድቻ ሶስት ልጆች ስለተነሱ ደቡብ አዶና አዶና እያሉ መንፈራፈር ጀመሩ። ወደ ዘር ወስደውት መሯራት ሲገባባችሁ ሌላ ደግሞ ሰገጤና ደደብ እናብዛ እያላችሁ ነው ያላችሁት እኮ እናንተ ው በስግጥና የፈመሱትን ወይ አስተምረን አእምሯቸውን እናንቀ ደግሞ ቦታ ይልቀቁ ብሎ እንደምናገር አሁንም ሌላ ደደብ ሌላ ማይም ስግጥ ብለፈምስ ነው እያልክ ያለው። ስለዚህ ይሄ ያስተቻል እኮ። ለምንድን ነው እንደዚህ የምትሉት? የስ የስ ጋይስ አዶናይ ይለያል። በነገራችን ላይ አዶናይ ጸይም ጥቁር፣ አፍንጫው ጎራዳ ምናምን ቢሆን ኑሮ ይለያል አትሉም ነበረ አይኖ የሶሻል ሚዲያ ህዝብ እናውቀዋለሁ ጋይስ፣ አዶናይ እንደው የደስ ደስ ስላለውና ደግሞ ሞራ አሁን ከጃኒ ጋር ስለሆነ ምናምን ነው እንጂ አዶናዬ ይለያል ምናምን የምትሉት አዶና የመልከጥፉ ቢሆን ኑሮ ይስግጥ በል ብሎ ቢመጣ ኑሮ በራሳችሁ በምትሰጡት ኮመንት ልጅና አፍጨልላችሁ ታስጠፉት ነበር። ምን ይመስላል ሰይጣን የረገጠ ምናምን እንትን፣ ምን ይመስላል መልክህን፣ እንትን በል እንትን በል እያላችሁ ትታ ችግራችሁ ግን ሀበሻ ትንሽበት እስፔሻሊ ወንድ ልጅ የሆነ የሚስብ ነገር ካለው ሀሳቡን እና አይዲያውን ሳይሆን መውሰድ የምትፈልጉት ወይም ደግሞ መረዳት የምትፈልጉት ከመልኩ ጋር ነው ፉክክራችሁ። እና ስግጥ በሉ ብሎ ማለቱን ተቃውሚው አይደለም ምናምን። አንዳንዴ ግን ስግጥ በል ብለ በጣም ህዝብ ሰዎች ሲመለከቱ እና ሲያዩ የምታስተላልፈውን ነገር እንትን ማለት አለብ ማለት ነው ነ ጊዜው አንተ ነው። እኔ መች ካዶና አይላቪዩ አይላቪዩ ብራዘር ከይስ አይላቪዩ እንዲያልኩት ይደብራት ይሆን እንትና ይደብረው ይሁን ከይስ አይላቪዩ አልኩኝ ይደብረው ይሁን።